ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን መስከረም 24 2018 ዓ.ም ምህረት ዕለታዊ መረጃዎች እና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከተማዋ በተኩስ ስትናጥ ነው ያደረችው የሚለውን ጨምሮ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር የግንባር መረጃዎችን ይዣለሁ። በወታደራዊ ካምፖች ላይ ሌሊቱን ጥቃት ተፈጽሟል። ከዚህ ጋር በተያያዘ የደረሱ ሰብአዊ ቁሳዊ ጉዳቶችን በተመለከተ እንደዚሁም ደግሞ የሰሞኑን አጠቃላይ ወታደራዊ ዘመቻ በተመለከተ በወሎ ቀጠና አዳዲስ የሀራሳ ዝርዝር መረጃዎችን ይዣለሁ። እሱንም የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ስትቆዩ፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ይችላላችሁ። ብዙዎቻችሁ ላይክ ሼር ሰብስክ መረጃዎችን እየተከታተላችሁ ስለሆነ እና በተለይ ደግሞ የደወል ምልክቷን በመጫን መረጃዎች ሲለቀቋችሁ ማሳወቂያን ደርሳችሁ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። አሁንም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና አት ጂሜል ዶትኮም ላይ ሀሳብ አስተያየቶችን ላኩልኝ። ከዛ ባሻገር በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶችም ላኩልኝ። ብዙዎቻችሁ በተለያዩ መልእክቶች ልካችሁልኛል። በተለይ አዲስ አበባ ከተማ እየተደረገ ያለውን የዲሞግራፊ ለውጥ በተመለከተና መንግስታዊ መዋቅሮ ይህንን እንዴት እየሰራ እንደሆነ እና የዘንድሮ የአዲስ አበባ በጀትንም ጭምር በተመለከተ የተለያዩ መረጃዎችን አጋርታችሁኛል። መረጃዎቹን በቅደም ተከተል አሰናድቻ የምመለስባቸው ይሆናል። አመሰግናለሁ። እንግዲህ እንደዚህ አይነት በህዝብ ላይ እየተፈጸሙ ያሉ የፖለቲካ ሻጥሮችን፣ አደባዎችን የሚያጋልጡ በተቋማት ውስጥ የምትመለከቷቸውን ጉዳዮች በተመለከተ እንደዚህ አይነት መረጃዎች እያደረሳች ስለሆነ በእጅጉ ነው የማመሰግነው። እንግዲህ አዲስ አበባን ጨርሶ የመዋጥና የመሰልቀጥ ሂደቱን በተመለከተ ያለውን አጠቃላይ እንቅስቃሴ ግልጽና ስውር እንቅስቃሴዎች በተመለከተ የሚደረጉ ደባዎች አሉ። እንግዲህ ኦህደድ ብልጽግና ከተማውን የኬንያ የሚለውን ጥያቄ በፖለቲካዊ አውድ ይዞ በፌዴራልም በአዲስ አበባ ደረጃም በአዲስ አበባ ዙሪያ በሚገኙ ከተሞችም እየተሰሩ ያሉ አሻጥሮች በርካቶች ናቸው። በዚህ ዙሪያ እንግዲህ በተለይ ከአዲስ አበባ ሀሳብ አስተያየት እያደርሳቸው ለሆነ በእጅጉ ነው የማመሰግነው። ከዚህ ጋር በተያያዘ እንግዲህ የኤሬቻ አባል እየተከበረ ነው የሚገኘው። የዘንድሮ የኤሬቻ አባልን ለየት የሚያደርገው በመንግስታዊ የፖለቲካ ውሳኔ የሚከበር መሆኑና በዓሉን ያከብሩ ከነበሩ የዋቄፈና እምነት ተከታዮች ውጭ ነው ፖለቲካዊ በዓል እንዲሆን እና በዚህም ወጥ የሆነ የኦሮሞ ፖለቲካ እና የኦሮሞን እናቀነቅንበታለን በሚል አቅጣጫ ተይዞ እየተሰራ መሆኑ ለየት ያደርገዋል። በዚህም እንግዲህ በተደጋጋሚ በመረጃ እንደተገለጸው በአዲስ አበባ ከተማ አስተዳደርን ጨምሮ የኦሮሚያ ክልል ቢሮ የተለያዩ ቢሮዎች፣ እንዲሁም ደግሞ በአዲስ አበባ ከተማ የሚገኙ የግል ተቋማት፣ የንግድ ድርጅቶች እንዲሁም ደግሞ ማህበራት የፌዴራል መንግስትን ጨምሮ እስከ ሶስት ቢሊዮን የሚጠጋ ገንዘብ ለዚህ በዓል እንዲወጣ ተደርጓል፣ ወጭ ተደርጓል። ይህ እንግዲህ አዲስ አበባ እና ደብረ ዘይት የሚከበረውን በዓል ጨምሮ በአጠቃላይ ይህን ያክል ገንዘብ ወጭ ሆኖ እንዲከበር ትእዛዝ ተሰጥቷል። ለዚህ እንግዲህ ከመንግስት ካዝናና ከህዝብ ከህዝብ የ የህዝብ ገንዘብ እየወጣ ለዚህ አገልግሎት እየዋለ ነው። የሚሆነው እንግዲህ ያው ብዙዎቹ ተረኝነትም ልክ አለው፣ ፖለቲካም ልክ አለው የሚለውን ጉዳይ አስተያየት እየሰጡ ነው የሚገኙት። ከዚህ ጋር በተያያዘ ኤሬቻ ሃይማኖታዊ በዓል ነው በሚል ቅስቀሳ ያደረጉና የኤሬቻ ሃይማኖታዊ በዓል ማክበሪያ ነው በሚል ደብዳቤ ጽፎ የነበሩ አባቶች መታሰራቸው ያው እንግዲህ ትላንትም ነግሬያቸዋለሁ። ይሄ ፈገግ የሚያስብል ነው። ምክንያቱም ኤሬቻ የኦሮሞ የፖለቲካ ኃይል እና ሚዛን ማስጠበቂያ እንዲሁም ደግሞ የኃይል ማሳያችን ስለሆነ ወደ አንድ እምነት እንዳታስጠጉት፣ ሙስሊሙን ክርስቲያኑን የሚከፋፍል ነው። ኢሬቻ የኦሮሞ የፖለቲካ መሳሪያ እና ሾው ፎርስ እንጂ ሃይማኖታዊ ነው ብላችሁ ለምንሰበካችሁ በሚል የታሰሩ አሉ። ከዚህ ጋር በተያያዘ እንግዲህ እየተፈጸሙ ያሉ በደሎችን በተመለከተ ደግሞ እንግዲህ ባህልን በሌላው በግድ ለመጫንና የፖለቲካ የበላይነትን ለማሳየት የሚደረገውን እንቅስቃሴ የሚያሳይ ነው። ዋዜማ ሬዲዮ በዘገባዋ ወደ አዲስ አበባ የሚገቡ ተሽከርካሪዎች የገዳ አርማ የሚባለውን ነጭ ጥቁርና ቀዩን አላደረጋችሁም በሚል ተሽከርካሪዎች በእያንዳንዳቸው ሁለት ሺህ ብር እየተቀጡ ነው። ይሄ ቀድሞ እንግዲህ አዲስ አበባ ከተማን ለማፈን የተዘጋጀው እና የተደራጀው ሸገር ከተማ ተብሎ የሚጠራው በአዲስ አበባ ዙሪያ ታንቆ የሚገኘው ገመድ ወደ አዲስ አበባ የሚገቡና የሚወጡ ተሽከርካሪዎችን ይህን አላደረጋችሁም በሚል ሁለት ሺህ ብር እየቀጡ ነው። እንግዲህ በራሱ ተሽከርካሪ ላይ አንድ ሰው የሚፈልገውን አርማ ያደርጋል። የገዳን አርማ አላደረጋችሁም በሚል ሰዎች እየተቀጡ ነው። በአንጻሩ የኢትዮጵያ ብሔራዊ ሰንደቅ ዓላማ የሆነውን አርማ ተሽከርካሪዎች ላይ ያደረጉ ደግሞ ካሁን በፊት ልብሳቸው እየተቀደደ ተሽከርካሪዎቻቸው እየተቀጡ እንደነበር እናስታውሳለን። ይህ እንግዲህ እየተፈጸመ ያለውን ከልክ ያለፈ ተረኝነት የራስን ፍላጎት በሌላው ላይ ለመጫን የሚደረገውን ስግብግብነት የሚያሳይ ነው። ዋዜማ በዝርዝር ዘገባ ይዞ እንደወጣው እነዚህ ትራፊክና ትራፊክ ፖሊሶች ቆመው ቅጣት እየቀጡ ነው የሚገኙት ይህንን ያላደረጉ ተሽከርካሪዎች። ስለዚህ ያለፍላጎታቸው ተሽከርካሪዎቹ እንግዲህ ይህንን እንዲያደርጉ እየተገደሉ ነው። ከተሽከርካሪዎቹ ባሻገር ሆቴሎች፣ ድርጅቶች፣ የግልና የመንግስት የንግድ ተቋማት ሙሉ በሙሉ በህንፃዎቻቸው ላይ ይህንን ምልክት እንዲያደርጉ ታዘዋል። እንግዲህ ከዚህ ባሻገር በትላንትና ሁለት ትላንትና ምሽት የነበረውን ትርኢትም እየተመለከታችሁ እንደነበር ገምታለሁ። ኤሬቻን በብሔራዊ ደረጃ በዚህ ልክ እንግዲህ ከተመደበው ገንዘብ ባሻገር የድሮን ትርኢት ጭምር ታጅቦ ማመሻሹን ሲከበር ነው እያመሸው። በሚቀጥለው ዓመት ከአዲስ አበባ ውጭ በሚገኙ ሌሎች ከተሞችም እንደ መቀሌ ባህር ዳርና በመሳሰሉ የጅጅጋና ሰመራ በሚቀጥለው ዓመት ኤሬቻን ለማክበር እነሽመልስ አብዲሳ ትዕዛዝ ስለመስጠታቸውና በተጨማሪም ኤሬቻ በብሔራዊ ካላንደር ውስጥ እንዲካተት እነሽመልስ አብዲሳ ትዕዛዝ ማስተላለፋቸውንም የወጡ መረጃዎች እያሳያሉ። እንግዲህ ዘንድሮ ብልጽግና የተገጠመውን የፖለቲካ ተቃውሞ አስመልክቶ ኤሬቻን የሕዝብ ድጋፍ ማሳያ እንዲሁም ደግሞ የፖለቲካ ኃይል መመኪያ አድርጎ ለማሳየት በአዲስ አበባ ከተማ ቢሮዎች ተዘግተው የመንግስት ገንዘብ ወጥቶ ነው እንቅስቃሴ እየተደረገ ዛሬ ኤሬቻ እየተከበረ ነው። ከዚህ ጋር በተያያዘ አስተያየቶች እንድታደርሱ ይችላላችሁ። እኔ ስለ ኤሬቻ ያለኝ መረጃ ይሄ ነው። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። ትግራይ የሰባ አንደርታ ወረዳ አመራሮች ከበባ ሰብረው ስለማምለጣቸው መረጃዎቹ ጠቁመዋል። የሰባ አንደርታ የወረዳ አመራሮች በአርሚ ሁለት አባላት በተይዘው በቁጥጥር ስር እንዲውሉ ትእዛዝ ሲሰጥና የአርሚ አባላቱ ለኦፕሬሽን ሲንቀሳቀሱ ከበባውን ሰብረው ማምለጣቸውን እና ከአምልጠው ደግሞ ወደ ሀራ መሬት ወይም ደግሞ የትግራይ የሰላም ኃይሎች ወደሚባለው ቡድን መቀላቀላቸውን ከትግራይ አካባቢ የወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ግንባር እና ተዛማጅ መረጃዎችን ይዣለው። በርከት ያሉ መረጃዎችን እየተከታተላቸው አብራችሁን ቆዩ። የመጀመሪያው መረጃ ወደ ምዕራብ ጎንደር የሚወስደን ነው። ምዕራብ ጎንደር አሳዛኝ የሆነ ጥቃት በታጣቂዎች ተፈጽሟል። በጥቃቱ የአንድ ቤተሰብ አባላት አልቀዋል። ይህንን ጥቃት የሚፈጽሙት ታጣቂዎች በተደጋጋሚ ከመከላከያና ከአካባቢ ከአካባቢው ወታደራዊ አዛዦች ልዩ ትስስር ያላቸውና ፋኖን ለመውጋት ታስፈልጋላቸው በሚል የሎጂስቲክ የወታደራዊ ስልጠናና ድጋፍ እንዲሁም ደግሞ የስምሪትና ተዛማጅ ድጋፎች የሚደረግላቸው እነሱም ከሚሰበስቡት ቀረጥና ከሚዘርፉት ዝርፊያ ላይ ለመከላከያ አመራሮች በተደጋጋሚ የገንዘብ ክፍፍል የሚያደርጉና ይሄ ስምሪት የሰጣቸው ናቸው። በዚህ ጉዳይ በምዕራብ ጎንደር መተማ ወረዳ በተለይ ከጭልጋ እስከ መተማ እንዲሁም ደግሞ እስከ ቋራ ያለው መከላከያ ኃይል በዚህ ጉዳይ ላይ ከአካባቢው አስተዳደር ጋር ተደጋጋሚ ግጭት ውስጥ ገብቷል። የአካባቢው የጸጥታ ኃይል ስምሪት እንዳያደርግ መከላከያ ተደጋጋሚ ገዳዎችን ማድረጉም ይታወቃል። ይሄ እንግዲህ ከመከላከያ ይህን ድጋፍ የሚያገኙ ታጣቂዎች ትናንትና መቃቅራቢያ ተብሎ የሚጠራው መቃ አቅራቢያ ግራር ተብላ በምትጠራ ቦታ ታጣቂዎቹ በእጀባ ላይ ሲሄዱ በነበሩ ተሽከርካሪዎች ላይ ጥቃት ከፍተው ከፍተኛ ሰብአዊ፣ ቁሳዊ ጉዳት አድርሰዋል። ከመተማ ወደ ጎንደር እና ከጎንደር ወደ መተማ ጉዞ ላይ በነበሩ ተሽከርካሪዎች ላይ ታጣቂዎቹ በፈጸሙት ጥቃት አስራ አንድ ሰዎች ህይወታቸው አልፏል። ሰባት ተሽከርካሪዎችም እንደዚሁ ውድመትና ጉዳት ደርሶባቸዋል። ከሀምሳ በላይ ሰዎች እንደዚሁ ቆስለዋል። አስራ ስምንት ሰዎች ደግሞ በታጣቂዎቹ ታግተው ተወስደዋል። ታግተው የተወሰዱት ቁጥራቸው ከዚህ በላይ ሊሆን እንደሚችል ነው መረጃዎቹ የሚያሳዩት። ባለፈው መቃ ከተማ ላይ በ24 የሚሆኑ ሾፌሮችን 16ቱን ገድለው ስምንቱን አግተው ወስደው የነበሩ እነዚህ ታጣቂዎች ዛሬም በተመሳሳይ በዛው ቦታ አቅራቢያ ነው ጥቃት የፈጸሙት። ታጣቂዎቹ ባለፈው እንግዲህ በአድማ ብተናና በመከላከያ እንዲሁም ደግሞ በፌዴራል ፖሊስ ላይ ጥቃት ፈጽመው ነበረ በመከላከያ የወሰዱትን ድሽቃ እንደመለሱና ከዛ በኋላ ከመከላከያ ጋር ያለው ግንኙነት እንደቀጠለ መረጃዎቹ ያሳያሉ። በዚህ ጥቃት እንግዲህ ታጣቂዎቹ ላይ ትላንትና ጥቃት ሲፈጽሙ የዞኑ አስተዳደር የአድማ ብተናና ሚሊሻ ስምሪት ለማድረግ ሞክሮ ነበር። ሆኖም እንግዲህ አሁንም በመከላከያ የአካባቢው ኃይል ስምሪት እንዳያደርግ በመከላከያ ስለመመለሱና ከግዳጅ ቀጠና እንዲወጣ ስለመደረጉ መረጃዎቹ ጠቁመዋል። መከላከያ ግዳጁን ካገደ በኋላ መቃ ከተማ የኬላ ቀረጥ እንዲቀርጡ ከተደረጉ ታጣቂዎች ጋር ያለውን ግንኙነት አሁንም አላቋረጠም። ከፋኖ ጋር ለምናደርገው ጦርነት ከጎናችን ትሆናላችሁ በሚል አሁንም ይህንን በንጹሀን ላይ ጥቃት ፈጽመውም አሁንም እርምጃ አልተወሰደባቸውም። ከዚህ ጋር በተያያዘ እንግዲህ መከላከያ እና የዞኑ አስተዳደር ዛሬም ግጭት ውስጥ መግባታቸው ነው እየታወቀው እንግዲህ የማን ጥያቄ እንደሽፋን የሚጠቀሙት እነዚህ ታጣቂዎች በተደጋጋሚ ሰሞኑን በመተማ ዙሪያ እረኞችን ሳይቀር ጥቃት ፈጽመው ሶስት ገድለዋል። ሰባት ሰዎችን አግተው ወስደዋል። እንዲሁም ደግሞ በሁለት ዙር ከአንድ ሺህ በላይ የቁምን ሰዓትንም እንደዚሁ ስለመንዳታቸው መረጃዎቹ ይጠቁማሉ። ዘግቶ በወጣ መረጃ እንግዲህ በዚህ ጥቃት የተገደሉ ሰዎች ቁጥራቸው ወደ 14 ይደርሳል የሚል መረጃ ወጥቷል። ከዚህ ውስጥ እንግዲህ አራቱ የአንድ ቤተሰብ አባላት ናቸው። እናት ልጅ፣ ሚስትና አባት አንድ ላይ የተገደሉት ውስጥ ይገኙበታል። ከዚህ አሳዛኝ ጥቃት እንግዲህ የተርፈው የነበሩ ወደ ሀያ ሁለት ሰዎች በታጣቂዎች ታግተው ተወስደዋል። ትላንትና ሙሉ በሙሉ ኔትወርክ አገልግሎት በመቋረጡ በአካባቢው የደረሰውን ጥቃት ለማጣራትና ለማወቅ አልተቻለም። እጀባ ላይ በነበሩ የፌደራል ፖሊስ አባላት ላይም እንደዚሁ ጉዳት ስለመድረሱ ወደ ገንደ ውሃ ሰባት አስከሬኖች ሲላኩ አንድ አይን ማኝ መመልከታቸውን፣ በተመሳሳይ መተማ ዮሐንስ ተብላ የምትጠራው ከተማም እንደዚሁ ሁለት አስከሬኖች ትላንትና ምሽቱን ጥቃት ከደረሰበት ቦታ ወደ አካባቢው ስለመላካቸው መረጃዎቹ ጠቁመዋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃዎችን እየተከታተልኩ የማቀርብ ይሆናል። ወደ ወልዲያ የሚወስደን መረጃ ላስከትል። ወልዲያ ዙሪያ በነበረው ውጊያ በተለይ ኃይላችን ሽንፈት ወይም ደግሞ መከላከያ ሽንፈት እንደርስበት አድርጋችኋል የተባሉ ወታደራዊ አዛዦች እና ተዋጊዎች ላይ ወታደራዊ እርምጃ መወሰዱ ታውቋል። መረብ ሚዲያ እንደዘገበው በጥቃቱን ለመመከት የሚችል ወታደራዊ ንድፍ ሐሳብ አውጥታችሁ ሰራዊቱን ወሰራዊቱን አላዋጋችሁም፣ አልመራችሁም የተባሉ ወታደራዊ አዛዦችም እርምጃ ከተወሰደባቸው ውስጥ ይገኙበታል። ቁጥራቸው ወደ ሀያ ስምንት የሚሆኑ የሰሜን ምስራቅ ወታደራዊ አዛዦች እና ተዋጊዎች ላይ እርምጃ መወሰዱን መረብ ሚዲያ ከወታደራዊ ምንጮች ሰምቻለሁ በሚል ዘግቧል። እንግዲህ ከዚህ ጋር በተያያዘ በተለይ አብዛኞቹ የአማራ ተወላጆች እንደሆኑ ነው እንግዲህ እርምጃ የተወሰደባቸው መረብ ሚዲያ የዘገበው። ከሰሞኑ ውጊያ ጋር በተያያዘ ከውጊያ የተረፉ ወታደሮች ወደ ካምፕ ገብተው ወታደራዊ የስነ ልቦና ስልጠና እየተሰጣቸው ነው። ጥቃቱ እንድደርስ ያደረጉት የፋኖ ተባባሪ የሆኑ ወታደራዊ አመራሮችና ሰርጎ ገቦች ናቸው። እናንተ ግን በጀግንነት ተዋግታችኋል፣ በጀግንነት ተፋልማችኋል፣ የሚጠበቅባችሁን በሙሉ አድርጋችኋል፣ መክፈል ያለባችሁን ዋጋ ሁሉ ከፍላችኋል በሚል በሰራዊቱ አባላት የስነ ልቦና ማጠናከሪያ ግንዛቤና ድጋፍ እየተደረገላቸው ነው ፋኖ አስርጎ ያስገባቸው እና በእናንተ ላይ ጥቃት እንዲደርስ ያደረጉ ወታደራዊ መሪዎች ላይ እርምጃ ወስደናል። እርምጃውንም እንድታውቁት በሚል ለእነሱም ገለጻ መደረጉን መረብ ሚዲያ ዘግቧል። በስነ ልቦና ስልጠናው ላይ ጦርነት ይቁም በሚል ሌላ የመፍትሄ ሀሳብ ይምጣ የሚል አስተያየት እያቀረቡ ወታደሮች ተይዘው ተወስደዋል የሚል ዘገባ እንደዚሁ መረብ ሚዲያ ጨምሮ ዘግቧል። እንግዲህ ወደ ሌሎች መረጃዎች ስንሄድ ደግሞ በአሁንም ተጨማሪ ኃይል ስምሪት ወደ አማራ ክልል እየተደረገ መሆኑን የሚያሳዩ መረጃዎች ናቸው ያሉት። ወደ ወልዲያ ዛሬም እንደዚሁ ተጨማሪ ኃይል ከአፋር አቅጣጫዎች እየገባ ነው። ከአዲስ አበባ ደብረ ብርሃን በኩልም ተመሳሳይ፣ ከደብረ ዘይት ወደ ምንጃር ቀጠናዎችም ተመሳሳይ እንደዚሁ እየገባ ነው። የድሮን ስምሪቱም ከወትሮ በተለየ ሁኔታ እንግዲህ ሰሞኑን ቀጥሏል። ላለፉት ሰባት ቀናት በሰሜን ወሎ፣ ደቡብ ወሎ ደቡብ ወሎ ምዕራብ ወረዳዎች ያለማቋረጥ የድሮን ስምሪትና ቅኝት እየተደረገ ነው የሚገኘው ድሮኑ በሌሊትም በቀንም ነው እንግዲህ እያንዣበበ የሚገኘው ከዚህ ጋር በተያያዘም ተከታታይ የድሮን ጥቃቶች ተፈጽመዋል በተለያዩ በተለይ የሰሞኑ የአየር ኃይል ስምሪት የጦርነቱን ሁኔታና ክብደቱን የሚያሳይ ነው ሲሉ ወታደራዊ አስተያየት ሰጪዎች ይገልጻሉ እግረኛና መካናይዝድ ኃይሉ የደረሰው ጉዳት እና ይህንን ኃይል በአየር ኃይሉ ለማቃናት የሚደረገው የአየር ኃይል ዘመቻ የጦርነቱን ሁኔታ የሚያሳይ ነው። በምድር ከባድ ጫና የደረሰበት መንግስት፣ የሁልጊዜም ብልጫ አለ ብሎ በሚያስበው ኃይል የአየር ኃይል ተደጋጋሚ ስምሪት ያደርጋል። ይሄ አሁን አዲስ አይደለም። ከአሁን በፊትም በተደጋጋሚ ይህን ሲያደርግ ነበረ። ሆኖም በተለይ የጉሬላ ውጊያን ወይም ደግሞ የሽምቅ ውጊያን የአየር ኃይል ብዙ ሊያቆመው የሚችል አይደለም በተደጋጋሚ በታሪክ እንደታየው ሲሉ ነው መረጃ ምንጮቹም ጨምረው አስተያየታቸውን የገለጹት። ከነዚህ መረጃዎች ወደ ጎንደር ዙሪያ የሚወስደን መረጃን የማስከትለው። ጎንደር ዙሪያ በተለያዩ ቦታዎች የደፈጣ ጥቃቶች፣ መደበኛ ውጊያዎች፣ እንዲሁም ደግሞ በሌሊት በካምፖች ላይ ድንገተኛ ጥቃቶች መፈጸማቸውን የያስኳቸው መረጃዎች ያሳያሉ። ከነዚህ መካከል ጎንደር ዙሪያ ወረዳ በተለያዩ ቦታዎች የደፈጣ ድንገተኛ ጥቃቶች ተፈጽመዋል። ማለዳ ዛሬ ማለዳ ድንዛዝ ተብሎ በሚጠራ አካባቢ ጎንደር ዙሪያ ወረዳ ወደ በለሳ መገንጠያ ጠዋቱ አንድ ሰዓት ጀምሮ በአካባቢው የደፈጣ ጥቃት ተፈጽሟል። ይህን ተከትሎም በአካባቢው ለሰዓታት የቆየ የተኩስ ድምፅ ይሰማ ነበር ብለዋል የመረጃ ምንጮቹ። በተለይ ወደ ደጎማ መውጫ ተብሎ የሚጠራው አካባቢ በዲሽቃ ጭምር የታገዘ ተኩስ ነበር። በዚህ ተኩስ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ በዚሁ ከአዲስ ዘመን ጎንደር ባለው ዋናው መንገድ ላይ ቁርቋር በር ተብሎ በሚጠራው አካባቢ በተለይ ልዩ ቦታው በላቸው ወፍጮ ተብሎ በሚጠራ ቦታ ላይ በወታደራዊ ፓትሮል ላይ በተፈጸመ ድንገተኛ ጥቃት ፓትሮሉ ወድቆ 14 በላይ በተሽከርካሪ ውስጥ የነበሩ ወታደሮችና አዛዥን ጨምሮ ሞትና ቁስለኛ ሆነዋል። ተሽከርካሪው ጥቃት ከተፈጸመበት በኋላ ነው እየወደቀው ሲሉ የአይን እማኞች ገልጸዋል። ምንዝሮ ተብሎ የሚጠራው አካባቢ እንደዚሁ ትላንትና አመሻሹን በአካባቢው ለሰዓታት የዘለቀ ውጊያ ሲደረግ ነበር ከጠዳና ከአዘዞ ወታደራዊ ካምፕ የመጣ የመንግስት ኃይል ጋር በተደረገ ውጊያ ሰብዊ ቁሳዊና ወታደራዊ ኪሳራ መድረሱ ነው መረጃ ምንጮች የገለጹት። በዚህ ጊዜ በተለይ በውጊያው ከአስር በላይ የመንግስት ወታደሮች ሙትና ቁስለኛ ስለመሆናቸው የሚገልጹ የመረጃ ምንጮች እስከ አንድ ሰዓት ድረስ አመሻሽ በቀጠለው ውጊያ ከፍተኛ ጉዳት ደርሷል። ከዚህ ከተገለጸው አሃዛዊ ቁጥር የበለጠ ጉዳት መድረሱን ተናግረዋል። አመሻሹን ካዘዞ ሁለት ዙ የጫኑ ወታደር ተሽካሪዎች መጥተው የሽፋን ተኩስ በመስጠት ያለውን ኃይል ወደ ኋላ እንዲወጣ ስለማድረጋቸውና አንድ ሰዓት አካባቢ ተኩሱ መቆሙን ነው በመረጃዎቹ የገለጹት። በዚሁ ቀጠና በተመሳሳይ ዛሬ ሌሊት 12 የአድማ ብተና አባላት ከአንድ አዛዣቸው ጋር ወደ ፋኖ ስለመቀላቀላቸው መረጃዎቹ ጠቁመዋል። ከግዳጅ ቀጠናቸው የወጡት የአድማ ብተና አባላት እና አንድ አዛዣቸው አን አንድ የቡድን መሳሪያ እና አስራ አንድ የነፍሰኮፍ መሳሪያዎችን በመያዝ ነው በአካባቢ የሚገኘውን አጼዎቹ ክፍለ ጦርን ሌሊቱን እየተቀላቀሉ ሲል ፋኖ ዘመነ ምህረት ይህንን መረጃ አድርሷል። ወደ ሌሎች መረጃዎች፣ ሰሜን ጎንደር ዙሪያ፣ እንደዚሁ በወታደራዊ ካምፕ ላይ ሌሊቱን ጥቃት ተፈጽሟል። በጎንደር በሚገኘው የሰሜን ምዕራብ እዝ ትልቁ ወታደራዊ ማዘዣ በቅርብ ርቀት በምትገኘው ጉብሪት ወይም ደግሞ አጣጥበር ተብሎ የሚጠራው አካባቢ በሚገኝ የካምፕ ላይ ነው ሌሊቱን ጥቃት የተፈጸመው። ሌሊቱን ጥቃቱ ከምሽቱ አራት ሰዓት እስከ ኩለ ሌሊት የቆየ ነበር የሚሉት የመረጃ ምንጮች። የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። አድማ ብተና ካምፕ ላይ ነው ጥቃቱ እየተከፈተው የአድማ ብተና ካምፕ ላይ ጥቃት ሲከፈት ካዘዞ መከላከያ የአዳፍኝ የሽፋን ተኩስ ያጸፋ ምላሽ ሰጥቷል። ሞርተር ዙ 23 እና ዲሽቃ እንደዚሁ በተከታታይ ስለመተኮሱ እና ካዘዞ ወደ አካባቢው በሌሊት ተጨማሪ ኃይል ስለመንቀሳቀሱ መረጃዎች ጠቁመዋል። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ሰሜን ወሎ መረጃዎች ልመለስ። መቄት ትናንትና በተፈጸመው ድንገተኛ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን እና ተጨማሪ መረጃዎችን የመረጃ ምንጮች ገልጸዋል። መነሻውን ከፍላቂት ገረገራ ከተማ ያደረገ ወታደራዊ ተሽከርካሪዎች ላይ ነው፣ ተከታታይ የደፈጣ ጥቃቶች የተፈፀሙት ከፍላቂት ወደ ጋሸና ወታደራዊ ግዳጅ ላይ በነበሩ ተሽከርካሪዎች ላይ ጥቃት የተፈጸመው አንደኛ ሲሲዲ ተብሎ የሚጠራው አካባቢ፣ ሁለተኛ ወቄጣ ተብሎ የሚጠራ አካባቢ፣ ሶስተኛ ደግሞ አርቢት ተብላ በምጠራ አካባቢ ነው። በሶስት ቦታዎች ነው ጥቃቱ እየተፈጸመው። በዚህ እንግዲህ በጥቃቱ ቁጥራቸው ያልታወቁ የአድማ ብተን አባላት እና የሻለቃ አዛዥ ጨምሮ ጉዳት አስተናግደዋል። የተጠና የደፈጣ ጥቃት ነው የተፈጸመው የሚሉት የአንሻ ሰይድ ክፍለጦር ቃል አቀባይ ፋኖ መኩሪያ አጋዥ፣ በዚህ ጥቃት የመጀመሪያው ሲሲዲ ሰባት ሰዓት ተኩል፣ ወቄጣ ስምንት ሰዓት፣ አርቢት አካባቢ ዘጠኝ ሰዓት ጥቃቶቹ መፈጸማቸውንም እንደዚሁ አያይዞ መረጃውን ይፋ አድርጓል። ወደ ሌላው መረጃችን ስንሄድ እንግዲህ ወደ ምዕራብ ወሎ የሚወስዱን መረጃዎች ነው የማስከትለው በምራብ ወሎ አሁናዊ ሁኔታውን በተመለከተ አጫጭር መረጃዎችን ላድርስና ተንታ በተለይ መካነ ሰላም አካባቢ ያሉ መረጃዎችን የምመለስባቸው ይሆናል። ወደዚሁ ወደ ተንታ ስንሄድ ተንታ ከአራት ቀናት በኋላ የመንግስት ኃይል እግረኛና መካናይዝድ ምሽቱን ተመልሶ ወደ ከተማው ስለመግባቱ ከጊንባ በዙ 23 በሞርተር በድሽቃ የታገዘው የመካናይዝድ ኃይል ከሰላሳ በላይ ወታደራዊ ተሽካሪዎችን የጫነ የመንግስት ኃይል ወደ ተንታ አመሻሹን ስለመግባቱ ተንታ ቻይና ካምፕ ላይ አብዛኛው ኃይል ሲያርፍ የተወሰነ ደግሞ አጅባር ከማረሚያ ቤት ጀምሮ እስከ መሳለሚያ ድረስ እንደዚሁ ስምሪት ወስዶ ይገኛል። ፋኖም ከተሞቹን ለቆ ወጥቷል። ከለላ ገነቴ ባለበት ነው ያለው። ውጥረት አለ በሁለቱም በኩል እንደዚሁ ኃይል በተጠንቀቁ ነው የሚገኘው። መቅደላ አሁንም የመንግስት ኃይል እንደተቆረጠ ነው። መከላከያ ትናንት ከጊምባ ወደ ተንታ ካለፈ በኋላ ፋኖ እንደገና መልሶ አምባ ማርያምን አመሻሹ መያዙን ተከትሎ ከተንታ ወደ መቅደላ ሊንቀሳቀስ የነበረ የመንግስት ኃይል መንቀሳቀስ ሳይችል ቀርቷል። ስለዚህ መቅደላ ያለው የመንግስት ኃይል አምስተኛ ቀኑን ይዞ አሁንም ከአጠቃላይ እዝና ወታደራዊ ግንኙነት እንደተቋረጠ እንደሆነ መረጃዎቹ ጠቁመዋል። ወግዲ በተመሳሳይ እንደዚሁ እዚህ ያለው የመንግስት ኃይልም ትላንትና መካነ ሰላም በፋኖ ከተያዘበት ጊዜ ጀምሮ ከጊንባና መካነ ሰላም ገነቴ አሉ ማዘዣ እና ወታደራዊ ግንኙነቶቹ ተቋርጦ ነው የሚገኘው። ተንታ ዛሬ እስከረፋ ድረስ ምንም አይነት እንቅስቃሴ የለም። መከላከያ መሻሹ ወደ ከተማው ቢገባም ሁሉም ቤት ውስጥ ነው ያለው። በስጋት ምክንያት እንቅስቃሴ የለም ተብሏል። ወደ ደብረ ማርቆስ የሚወስደን መረጃ ላስከትል። ደብረ ማርቆስ ሌሊቱን ከተማዋ በተኩስ ስትናጥ ነው ያደረችው ብለዋል የመረጃ ምንጮቹ ባሳለፍ ነው ሌሊት፣ በከተማው የተለያዩ ቦታዎች ከፍተኛ ተኩስ እንደነበር ሲገልጹ በተለይ የአንድ አይን ማኝ ከሌሊቱ ስምንት ሰዓት ጀምሮ እስከ ዘጠኝ ሰዓት ያለማቋረጥ በሶስት የተለያዩ ቦታዎች ተኩስ ነበር። ከዛ በኋላም እንደዚሁ ተኩሶች ቀጥለው ነበር። በተለይ ዳሊጋው ዮሐንስ ተብሎ የሚጠራው አካባቢ፣ ሁለተኛ ቤተ መንግስት ዙሪያ እንድ መሃል ከተማ ማለት ነው። እንዲሁም ደግሞ ሶስተኛው ድብዛ ተብሎ በሚጠሩት አካባቢዎች ሌሊቱን ተኩስ ይሰማ ነበረ። እንዲህ በእነዚህ አካባቢዎች በርካታ ቦታዎች ተኩስ ነበረ። ተኩሱ የደረሰው ዝርዝር ጉዳት አልታወቀም። የመከላከያ ባህር ዳር መውጫ ከሚገኘው መምህራን ኮሌጅ እና እዚህ አካባቢ ካሉ ካምፖች ሌሊቱን በፓትሮል ከወዲያ ወዲህ ሲንቀሳቀስ ያጸፋ ምላሽን ተኩስ ሲሰጥ ነበረ። እንግዲህ የደረሰው ጉዳት በውል አልታወቀም። ዘመቻው ላይ እንግዲህ በዚህ በሌሊቱ የደረሰው ዝርዝር ጉዳት እየተጣራ እንደሆነ የአይንማኞች ገልጸዋል። ወደ ምዕራብ ወሎ መካነ ሰላም የሚወስደን መረጃ ላስከትል። መካነ ሰላም አሁናዊ ሁኔታውን በተመለከተ ትላንትና አመሻሹን ጀምሮ በከተማውን ይዞ የነበረው ፋኖ ዛሬ ማለዳ ከተማውን ለቆ ወጥቷል። የመንግስት ኃይልም እስከዚህ ሰዓት እንደዚሁ በብዛት አልገባም። ከተማው በአንጻራዊነት በፋኖ በመንግስት ነው ማለት አይቻልም ብለዋል የዓይን እማኞች። ትላንትና በነበረው ውጊያ እንግዲህ መስጊድ ላይ የደረሰውን ጥቃት በተመለከተ ዝርዝር መረጃዎችን ማጣራት ቢያስፈልግም ሶስት የተለያዩ መረጃዎች እየወጡ ነው የሚገኙት። ጉዳዩ ከፍተኛ ጥንቃቄ የሚያስፈልገው እንደሆነ መረጃ ያደረሱት የመረጃ ምንጮች። ይህንን በተመለከተ እንግዲህ ከዚህ በፊት የሃይማኖት ጉዳይን ለመቀስቀስ አድፍጦ ይጠብቅ የነበረ ከሁሉም ቤተ እምነቶች ያለ ቡድን አለ። አንዳንዱ ራሱን የኦርቶዶክስ ፍጹም ተወካይ የሚያደርግ፣ በሌላ በኩል ደግሞ ራሱን የእስልምና ጠበቃ ፍጹም ተወካይና እንደዚሁም ደግሞ በዚህ ደረጃ እንቅስቃሴ የሚያደርጉ የተለያዩ አካላት በቀጥታም ሆነ በተዘዋዋሪ በዚህ አጠቃላይ እንቅስቃሴ የሚነግዱበት የፖለቲካ ፍላጎት ያለው የሃይማኖት አጀንዳ የሚያራምድ በዚህ መሃል የኃይል ሚዛን የፖለቲካ ድጋፍ የሚሰራ የመንግስት ኃይልም ክንፍና መዋቅር ጭምር በተደጋጋሚ ሙከራዎችን ስውርና ግልጽ እንቅስቃሴዎችን ሲያደርጉ የቆዩበት ጉዳይ ስለሆነ ጉዳዩ ከፍተኛ ጥንቃቄ ያስፈልገዋል ተብሏል። መካነ ሰላም የሆነውን በተመለከተ እየወጡ ያሉ መረጃዎች እንግዲህ ሶስት ናቸው። በአማካይ ወደ ሁለት ሊመጡ ይችላሉ። የመጀመሪያው መንግስት እንግዲህ በራሱ ሚሊሻዎች መስጊድ ላይ ጥቃት በመክፈት ፋኖን በሃይማኖታዊ አጀንዳ በተደጋጋሚ ይህንን ለማድረግ እና ሲቀሰቅስ የነበረውን ጉዳይ ፋኖን ከዚ የመነጠል ስራና ለዚህ ያግዘኛል ያለውን ፕሮፓጋንዳ ራሱ በመንግስት በሚሊሻዎች በኩል እየሰራው ነው። ይህም በተለይ የሃይማኖታዊ ፍላጎት ያለ ኃይል ከጎኑ ለማሰለፍ የፈጸመው ጥቃት ነው የሚል መረጃ እንደዚሁ ያደረሱ የመረጃ ምንጮች አሉ። ሁለተኛ ደግሞ ማነታቸው የማይታወቅ የታጠቁ ወደ መስጊዱ እንገባለን በሚል ለመግባት ሲሞክሩ አትገቡም በመባላቸውን ተከትሎ በከፈቱ ጥቃት እና ንትርክ ተኩስ ተከፍቶ ጉዳት ደርሷል የሚል መረጃ ነው። እነዚህ እንግዲህ ታጣቂዎች ሲሉ የገለጿቸው የመረጃ ምንጮች እነማን እንደሆኑ በግልጽ አልታወቀም። ሆኖም ግን ይህንን ጉዳይ የፋኖ አባላት ናቸው ይህንን ያደረጉት በሚል በሚል ሩቅ ያሉ በተለይ ለአካባቢው መረጃ የለላቸው በርካቶቹ በማህበራዊ ጉዳይ ይህንን ጉዳይ በተለይ በብዛት ሲያሰራጩት ይታያል። ፋኖ ጥቃት ከፍቶ መስጊድ አባቶች ላይ ጉዳት አደረሰ በሚል በማህበራዊ ሚዲያ የሃይማኖት ግጭት ቅስቀሳ የሚያደርጉ አካላትም እንደዚሁ በብዛት ይስተዋላሉ። ሌላው እና ሦስተኛው በአካባቢው ነበርኩ ያሉት የመረጃ ምንጭ እንግዲህ በአድማ ብተና በመስጊዱ አካባቢ ሲተኩስ በነበረበት ሰዓት የደረሰው ጉዳት ነው። በአድማብተና መስጊዱ በር አካባቢ እንደዚሁ ተኩሰው በነበረው በወጣቶች ላይም ጉዳት ደርሷል። አራት በላይ ወጣቶች ሞተዋል። መስጊዱን በተመሳሳይ ጉዳት ደርሷል የሚሉ መረጃዎች ናቸው እየወጡ ያሉት። ከዛ ቀደም ብሎ የአድማብተና አዛዡን የወረዳው የብልጽግና ኃላፊና ሌሎች የሚሊሻና የሰላም አስተዳዳሪ አባላት በዚህ መስጊድ ውስጥ እንደነበሩ እና እነሱ ከዚህ እንደወጡ በፋኖ ጥቃት ሲፈጸምባቸው አድማ ብተና ደግሞ ወደዚህ የአጸፋ ጥቃት በመክፈቱ የደረሰ ጉዳት እንደሆነም የሚገልጹ አሉ። በአጠቃላይ እንግዲህ በዚህ ጉዳይ ላይ እንደ ሚዲያ የሃይማኖት ግጭት ቅስቀሳ እያደረጉ የሚገኙ አካላትም አሉ። በዚህ ጉዳይ ላይ መጀመሪያ ገለልተኛ ማጣራት ስራ እንዲሰራ፣ ለዚህም ማጣራት ሁሉም ተባባሪ እንዲሆንና ኃላፊነቱን እንዲወጣ፣ ሶስተኛ ጉዳዩ በተለያየ መንገድ አደገኛ ሴራዎችን ጭምር የያዘ ስለሆነ ከፍተኛ ጥንቃቄ የሚያስፈልገው በመሆኑ እና ከዚህ በተለይ ማንም በስሜት እየተነሳ ከሚያደርገው ቅስቀሳ እና በተለይ ብሩቅ ያሉ ከቦሌም፣ ከባሌም፣ ከወራቤም፣ ከሚሴም ከተለያዩ ቦታዎች ካሮሲም ተለያዩ አካባቢዎች በተለይ ይህን ቦታ በቅርብ ርቀት የማያውቁ ሰዎች የሚያሰራጯቸው መረጃዎች በተለይ የሚፈጥሩት አሉታዊ ስሜት ግምት ውስጥ በመግባት ጉዳዩ እንዲጣራ እና በዚህ ጉዳይ ላይ አስፈላጊ መግለጫ እንዲሰጥ ጥሪ ማቅረብ ያስፈልጋል። ሀገርና ሀገር እንጂ አገዛዝና ስርዓት መቼውም ጊዜ ከህዝብ ጋር የማይቆዩ በመሆናቸው ይህንን ግምት ውስጥ በማስገባት በጦርነት ውስጥ የተለያዩ ሴራዎች ሊሰሩ እንደሚችሉ በመገንዘብ ለምሳሌ በትግል ወቅት ህወሀት የወታደር እጥረት ሲገጥመው ሐውዜን ላይ በንጹሀን ላይ ያደረሰውን ጭፍጨፋ እና በዚህ ያገኘውን የፖለቲካ ድጋፍ ግምት ውስጥ በማስገባት ይህም ሁኔታና ወደፊትም ሊፈጠሩ የሚችሉ ጉዳዮች በጥንቃቄ መታየት እንዳለባቸው መረጃዎች እና የመረጃ ምንጮች እየገለጹ ነው የሚገኙት። እንግዲህ መካነ ሰላም መስጊድ ከተገደሉት አባቶች መካከል የመስጊዱ ኃላፊ ሼህ ጀማል ከማል ይገኙበታል ተብሏል። ሌሎች ጥበቃ ላይ የነበሩና አንድ ደግሞ ሌላ መመን ለዚሁ ስለመገደላቸው እና ሌሎች የቆሰሉ ስለመኖራቸው ነው መረጃዎቹ እየጠየቁ የገለጹት። ከዚህ ጋር በተያያዘ እንግዲህ በተለይ በዚህ ጉዳይ ላይ የሚደረጉን ጉዳዮች በተመለከተ ፋኖም ግልጽ የሆነ ማብራሪያና መግለጫ ሊሰጥ እንደሆነ የወጡ መረጃዎች ያሳያሉ። ምናልባት ከጥቂት ደቂቃዎች በኋላ በአካባቢ የሚንቀሳቀሰው ፋኖ በጉዳዩ ላይ ዝርዝር ማብራሪያ እንደሚሰጥ ነው። ሌላም በገለልተኝነት ሌሎች አካላትም ጉዳዩን እንዲመለከቱትና ሕዝብ ሁኔታውን እንዲያውቅ በዚህ አጋጣሚ ጥሪ ማቅረብ ያስፈልጋል። ወደ ሌሎች መረጃዎች ወደ ሌሎች መረጃዎች እንግዲህ በሌላ መረጃ ሰዓት የሚመለስባቸው ናል ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም